እኔ እንደው የሱፌ እውነት ለመናገር ማለት ነው። እግሬ ስተሚመጣ ቸኩይ ያለሁ ከዚያ ወላሂ ስራውን ጠቀምነው። ወላሂ አያና ያለን ስትሄድ እህ እኔ ነግሬሃለሁ።

በቀለም ሜዳ መስለኛል።